እንደምን ዋላችሁ እንደምን ከረማችሁ ብፁዕ ወቅዱስ አባታችን አቡነ ማትያስ ብፁዕ አቡነ አብርሃም ጠቅላይ ስራ አስኪያጅ ይህም ታ ቤተ ክርስቲያን ስም የመጣችሁ የተሰብስባችሁ ሶች ሊቃውንት መምህራን ማለትን በሰላም አደረሳችሁ። ከሰነበተው አጀንዳ ለፍ የሰነበተው በሚዲያ ዓለምን አስደንግጧል። ዓለምን እንዲሸበር ከሽበር ላይ ሽብር እንዲጨምር አድርጓል። ማርያም ቤዛዊት አትባልም የሚለው አነጋገር ዓለምን እየተነጋገረበት ነው። ለምን ሕገወጥ ወጥ ስብከት ነው፣ መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜ ቀም የአጋጣሚ ስብከት እንጂ ጉሳተልም ይባላል። ተሰውረ ሲኖር ጊዜ ያገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ህዝብ፣ ሊቃውንት በከፍተኛ ደረጃ ነው የሚነጋገርበት። ስለዚህም በተመለከተ ትኘት አስታውሳለሁ። ትእዛዙን ለማክበር ነው የትንስ ስርአተ ዘአንበሩ አበዊ ከ አንድም እኔ ለቁራ አይደለም መጣፍ ቅዱስ ነው። የቸርስ ስርዓተ ዘአንበሩ አበዊከ አባቶች ነቢያት፣ አባቶች ሐዋርያት፣ አባቶች ሊቃውንት በየዘመናቸው የተነሳባቸውን ችግር ለማስወገድ ሰዓት አጣፍሩ ስርዓተ ምድር አለ፣ ስርዓተ ሰማይ አለ፣ ስርዓተ ሃይማኖት አለ፣ ስርዓተ ምስጢር አለ። ለከንቱ አይደለም፣ ለወዳሽ ከንቱ አይደለም። ስለ እውነት ብቻ። ስርዓት ከተቃወሰ ምስጢር ይባክናል።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

በእግዚአብሔር ተጠርተው በመንፈስ ቅዱስ መሪነት ሊቃውንት በየዘመናቸው በቤተ ክርስቲያን ላይ የተነሳውን ችግር ለማክሸፍ አንገታቸውን ለተሳለሰሽ እየሰጡ ደማቸውን እያፈሰሱ እስር ቤት፣ ጨለማ ቤት ገብተው የተሰቃዩበትን አጀንዳ ነው። ያዝ ነው ስለዚህ ሰማይን ከነሰራዊቱ ምድርን ከነልብሱ ለመሸከም በእግዚአብሔር መራጭነት ጠንባቂነት የዲያብሎስን መርዝ ነቃቅሎ ለማጥፋት እግዚአብሔር ይህን ዓለም ከቁጣ ወደ ትዕግስት ከመዓት ወደ ምሕረት መልሶ የአዳም ቀኖና ካለፈ በኋላ አምስት ሺ አምስት መቶ ዘመን የጨለማ ጉዞ ሲያልፍ ኮር አብስራ ለወለትሃና ተብሎ በእግዚአብሔር ቃል የተጠራው የተላከው መላከ ሰላም ቅዱስ ገብርኤል ክንፎቹን እያማጣ ብርሃን ለብሶ ብርሃን ተጎናጽፎ የብርሃን አበባ ይዞ። አዳምጥ እባካችሁ፣ ቆርቆሮ ምንም አይሰራም። ያን ቆርቆሮ ያመጣ ሰው በሽተኛ ነው። እንዳልናገር ነው እንደምትፈልጉት ቁም ነገር እየተናገርኩኝ ቆርቆሮ ያነሳኛል። ስለዚህ አለመጸልመት ያ ፍጡርና ፈጣሪ የተለያዩበት የዲያብሎስ መንግስት ስራውን የሰራበት በደም ስር ገብቶ ዓለምን ያፈናቀለበት የአምስት ሺህ አምስት መቶ ዘመን የጨለማ ጉዞ የተወገደበት ነው። አስተጋባተን እግዝትን ቅድስት ድንግል ማርያም እንዘ ውስተ ጽልመት አሎ ነው። በጨለማ በድንቁርና በቁራኝነት የፍጥኝ ታስረን ከጨለማ ወደ ጨለማ ነፃነት ወደ ጉስቁልና ተማርከን የገባንበት የአምስት ሺ የአምስት መቶ ዘመን ጨለማ ጉዞ የተወገደበት ምስጢር ነው። ምን ነገሩ? ዲያብሎስ በጽነቱ ተንኮል የበተነውን ዓለም ቅድስት ድንግል ማርያም ሰበሰበችን። ሰብሳቢ የሆነችን ብሏል። ይሰማቸዋል አይሰማቸውም? ዲያብሎስ የበተነውን የአንዳም ዘር በሙሉ ቅድስት ድንግል ማርያም ሰብሳቢ ሆነች። አስተጋባተን ሰብሳቢ ሆነችን ብሏል ሊቁ ኤራቅሊስ። መነጋገር ጥሩ ነው፣ መተዋወቅም ጥሩ ነው። የጎዳን አለመገናኘታችን ነው። እናቱ ምቀኝነቱ፣ ተንኮሉ፣ አድማው፣ ብጥብጡ እዚህ አድርሶናል። የዲያብሎስ መርዝ እኮ ገና አልተነቀልም። ገና አኮል መርፌ የሚወጉትም ሀይለክ ሊቃውንት በዚህ ዘመናቸው የግጥማቸውን ችግር ለማስወገድ የክርስቶስ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 የእግሬዎቹ አካሄድ አላቸው እኮ መንገድ አላቸው። ለጉራም አይደለም የተሰወረ ለመግለጥ የራቀ ለማቅረብ የጠላትን ጉዞ ለመረዳትም ለማስረዳትም መማር ያስፈልጋሉ። መጽሐፍትን ማን ገልጧ ያወቃቸው ሰዋል፣ እንዲ የለም እኮ በስልጣን አይደለም። እውቀት በስልጣን አይደለም። ስልጣን ለማደራጀት ብቻ ነው። መምህራን የታሉ አሉ? እንዲ እውነተኞች መምህራን አሉ የለም። ገና እኮ ነው ችግራችን፣ ገና ነው። ባህሬ ቃል ባህሬ ትስብትን ሳያቀልጠው፣ ባህሬ ትስብት ባህሬ ቃልን ሳይውጠው ባህሪያ ቃል እርቀቱን መጥቀቱን ኃያልነቱን ቀዳማዊነቱን አስገኝነቱን ኃይሉን እንደያዘ ባህሪ ተስፊትም ግዙፍነቱን ደካምነቱን ውሱንነቱን ደካምነቱን እንደያዘ በታቅቦ አንድ አካል አንድ ባህሪ ሆኑ ሆነ አንድ አካል አንድ ባህሪ ሆነ። ሙሴ በትንቢቱ በደብረ ሲና ባየው እጸጳጦስ ላይ አመልማሉ ከነበልማሉ ነመልማሉ ካመልማሉ ሳይለይ ነመልማሉ አመልማሉን ሳያቃጥለው አመልማሉ ነመልማሉን ሳያጠፈው አየ። ይህንን እነ ቅዱስ ቄርሎስ እነ ቅዱስ ኤፍሬም አብራርተው በሚገባ አስቀምጠውታል። ወልጅ ሚያሰል ባንቆ ባህሪ

አስደቆታል ወፈብርጋና ብርጋና የምትኖረው በጥልቁ ሀይቅ ውስጥ ማዝዋሪት የሚባላለ ዝብድይ የሚባላለ በዚያ ውስጥ ነው የምትኖረው የባህሩ ቅዝቃዜው ሲከብዳት ከባህሩ ወጣ ሽክ ወደ ሰማይ ወደ አየር ወጣ በስድስት በሰባት ሰዓት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 ቤቱን ግን መወለድ ከወለዱ በኋላ በድንግልና ጸንቶ መኖር። ቅድም ብዙ ሲነበብ ሰምቻለሁ። ቅዱስ ያሬድ እንደተገለጸለት አንጽሆስ ግ ቅዱሶች ሀደረ ላይ ሊሃ ብዙ ጊዜ ምስል ከመጣ ይህን ሳያወሳ የሚሄድ ነገር የለም። ይህ የተሰወረባቸው ብዙ አባቶች አሉ። እንዴ ንባብ ንባብ ይቀትል ወመንፈስ ሀዩ ይላል። አለመማርም ይጎዳል፣ አለማወቅም ያስደነግጣል። አንጽሆ ስግሃ ቅዲሶች ያሃ ማለት ምን ማለት ነው? ጥሪ የመጣፍ ቅዱስ እያነበቡ መመሪያ የሌላቸው በሜዳ የተወለዱ ዘመናዊ አንሰባካያን ሲቸገሩ ሌላውንም ሲያስቸግሩ ይሰማሉ። ብዙ ጊዜ ድንግል በተፈጥሮ እንኳን ከአካሏ የሚወጣ ስሜትም የለባትም። አልቤች ነር ወይም ምንትኒ ላይሌች ማለት ምን ማለት ነው? እሱ የተማራችሁ አልቤቼ ነብር ወይም እንትን ላይሌች ሶሎሞን አንጽዎ ስጋ የተባለው ሰው እንደመሆኗ እሱም ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እናትና ልጁ ስጋ ተዋሂደዋል። እህል ውሃ በሚቀምሱበት ጊዜ ስንዴ ወይም የወይን እሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም። ለምን? ባህሪ መለኮቱ አቃጥሎ በላበት ይጠፋ ነበረ ይላል። ይሰማቸዋል ግን ከአካሉ ወይም ከአካሏ የሚወጣ ነገር እንደኛ እንደ ፍጡራን እኛ የበላ ነው የጠጣ ነው ተለውጦ አሰሩ ወጥቶ ይወድቃል። ንጥሩ በደም ስር ገብቶ ኃይል ይሆንናል። ደካማዊ ስለሆነ እነሱ ግን ግዙፍ ስጋ የሚዋሃዱ ሰው መሆናቸውንም ለማረጋገጥ ቢበሉም ቢጠጡም መንፈስ ቅዱስ አቀባም። ከእርሰ እማ ከእናቷ እማ የተባለችም ደግሞ ሔዋን ናት። አና አይደለችም። ከሔዋን ከእናቷ ወይም ከአባቷ ከአዳም ባህሪ ጀምሮ ንጽሐ ጠባይ አልተለወጠባትም። ንጽሕት ዘር የምትባለው ለዚህ ነው። ስለዚህ ንጽህና፣ ቅድስና ሀብቷ ነው ሰማያዊ። በቅዳሴውም ሀብተ ሰማያዊ ለማርያም ድንግል ይላል። ሰማያዊ ሀብት፣ ሰማያዊ ንጽህና፣ ቅድስና ለድንግር ማርያም ተሰጥቶታል። ለቅዱስ ሚካኤል የአማላጅነት የተላላችነት ሀብት ሲሰጠው ለእሷ ደግሞ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 ወኮነ ሰማይ አለመ አለመኒ ሰማይ በዕለተ ልደት ሰማይ ምድር ሆነ፣ ምድርም ሰማይ ሆነ። ጽናርያም ጎል ሆነ፣ ጎልም ጽናርያምን ሆነ። እስመ እግዚአብሔር ከሆነ ሰባ በታይቱ በምላት በጌትነት በአምላክነት ክብር ጸንቶ ይኖር የነበረ እግዚአብሔር በዚህ ዓለም ሰው ሆኖ ተገለጠ። ወለሰብኒ አንበሮ ውስተ አርያም ተዋርዶ ተሰዶ አንተሮጦስ ወርዶ ዲያብሎስ ተጫውቶበት ማርኮት ተቆራኝቶት ይኖር የነበረ ስጋ አካለ ቃልን ባህርይ ቃልን ተዋሂዱ ክቡር ቅዱስ አምላክ ሆኖ መጽራርያም ታየ። አስተሬው በሰማይ ይላሉ፣ መዘመሪያ ነው። አትሉም እንዴ? አስተርእዮ በሰማይ ኮነ ተሰዶ ተዋርዶ ተባሮ የነበረው የአዳም ሥጋ በተዋህዶ ተቃል አንድ አካል አንድ ባህርይ የሆነ የአምላክነት ክብር ስላገኘ በጽርሐ አርያም በመንበረ ብርሃን ተገለጠ። ወስብሃትን እዩ ዘወሳናዮም ኮነ በምድር በኤረር በራማ በእይ ወር በሰማይ ውድድ በመንበረ መንግስት በግሩማ መላይት አንደበት ስመሰገን የነበረው ረጅግ ምስጋና እንሆ በዕለተ ልደት በጎል ቁሎትና መላይት አንድ ሆነው ሲዘምሩ አሉ። ስብሃት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። አምላክ ለሆነ ሥጋ ከአብ ከመንፈስ ቅዱስ ጋራ ምስጋና ተገባው። ሰዓት ደርሷል። እየተማልኩ ነው። አዝናለሁ። ጨርሻለሁ።